አያምሮ የዶሮ ቁሌት እያቁላላ ነው። ይሄ የበዓል ዶሮ እየሰራ ነው ለአዲስ ዓመት እንደዚህ ያደረጋችሁ ቁሌት አቁላልታችሁ ከዛ ትንሽ ቁሌቱ በሰል እያለ ሲሄድ ነጭ ሽንኩርት ከላይ ብለው አርጋችሁ አብራችሁ ሽት አርጉት። እንዲህ ስታሹ በጣም አሪፍ የሆነ እንትና፣ ቁሌቱ ሲታሽ ይጣፍጣል። ምግብና በጣም መታሸት አለበት። ጠታችሁ አለ። ቦቶቼ ይመቻችሁ እና ይኸው ይህንን ነጭ ሽንኩርት ደግሞ ትንሽ በቤት ጨምሩበት ጨምሮበት ከዛ አሪፍ የሆነ እንትን ይሆናል ማለት ነው። ሁለት ሺህ አስራ ስምንት ይሄ እንትን ነው፣ ነጭ ሽንኩርት ነው። ቄቤ አይደለም፣ ነጭ ሽንኩርት አብራችሁ ከቁሌቱ ጋር መቁላላት አለበት። እንደዛ ሲሆን ነው ሽንኩርት ሚጣፍጥ እና ፍጠጥ ፍጠጥ እንዳይልም አብሮ መቁላላት አለበት ከእንትኑ ጋር ከቁሌቱ ከሽንኩርቱ ጋር ማለት ነው። እና እንደዚህ አድርጋችሁ ልጆቼ ተጠቀሙላችኋለሁ። የሀገራችንን ባህል አንረሳም። ያው ሀገር ለቀን ብንወጣም የሀገር ባህል አይረሳም። እንደዚህ ባለንበት ቦታ ላይ አድርገን አቁላልተን ዶሮ እንጨምራለን። ከዛ እንቁላል እንጨምራለን ከዛ በደንብ ባቁላላትን እናበስለዋለን። ይበላል ማለት ነው። ከዛ በነገራችሁ ላይ እኔ ግን አሁን ምንጀታ ብሽ እየሰራሁት ነው ያለሁት። ነገ ነው ዶሮ የሚሰራ። ዛሬ ግን የምንጀታ ብሽ ቁሌት ነው የማቁላለው። እና የምንጀታ ብሽ ቁሌት እራሱ ልክ እንደ ዶሮ ነው መቁላላት ያለባት። ይለያችሁ፣ ይመቻችሁ። ላይክ ሼር፣ ኮሜንት አድርጉ። መልካም አዲስ ዓመት። ከፀሐይ መውጫው እስከ መጥለቂያው የእግዚአብሔር ስም እስከ አጽናፈ ዓለም ነው የተመሰገነ ይሁን። በፍጥረታቶች አንደበት ይክበር ይመስገን። ሁላችንንም ይጠብቀን በቸርነቱ ለወቲያን ስምንት ያደረሰን አምላክ በጤና በጤና ይክበር ይመስገን። የእሱ ቸርነት በዝቶ ነው የደረሱ ነው። እግዚአብሔር ይመስገን።